አለይኩም ወራህመቱላሂ ወበረካቱ እንደምን አላችሁ እኔ ደህና ነኝ አልሐምዱሊላህ ዛሬ እንግዲህ ለልጆቼ ቆቀር እየሰራሁ ነው ያው ጨውና ካሜራ ጨመርኩበት ከዛ ጥቁር አዝሙድ ነው የጨመርኩበት ጥቁር አዝሙድን ሲጨምሩ በእጃችሁ እሹት በጣም ነው ሽታውን የሚያወጣው በጣም ነው ደስ የሚለው እቃ ነውና ከዛ ትንሽ ነው መብካት ያለበት ማለት ብቻ ሊጡ ትንሽ ረፍ እንዲል ያክል ነው እንጂ ያን ያክል ቡካት አይጠይቅም። ያው ብዙዎቻችሁ ታውቁታላችሁ። ግን አንዳንዱ ጥብቅ አለብን ምናምን የምትሉ ልጆች አላችሁ። ብዙ ጊዜ ያው ትንሽ ካሜራ ይፈልጋልና ጨው በቃ። ስኳር ከፈለጋችሁ መጨመር ትችላላችሁ። ግን ስለሚጠበስ ያን ያክል ስኳር ባይጨመርበት አሪፍ ነው። ያን ያክል ጥሩ አይደለም ጣፋጭም ሲበዛ እና ከዛ ትንሽ ሊጡን አንድ አስራ አምስት ደቂቃ አሳረፍ ነውና እና በዚህ መልኩ ጠቀለል ነው እንግዲህ ሊጡን እንቆራርጠዋለን። እንደምታዩት ጠቀለል ነው። እናንተ ከፈለጋችሁ ስኳር መጨመር ትችላላችሁ፣ ግን ደግሞ ስኳር ባይጨመር አሪፍ ነው። በተለይ ለልጆች ያን ያክል ጣፋጭ ባይበዛ አሪፍ ነው ባይነኝ። ስለሚጠበስም ቆንጆ ነው የሆነውና በዚህ መልኩ ቆራረጥ ነው። እውነት ለመናገር በጣም ነው ሚጥመው ሞክሩት። ምንም ደግሞ ምንም ብዙ ነገር አያስፈልገውም። በቃ ትንሽ ካሜራ ጨው እና ካለ ጥቁር አዝሙድ ቢኖር በጣም በጣም ቃና ይሰጠዋል። ጥቁር አዝሙዱን ስትጨምሩ እሹት በእጃችሁ፣ በጣም ነው የጥቁር አዝሙዱ ሽታ ምናምን ደስ የሚለውና ከዛ ስትጠብሱ ደግሞ ዘይቱ ሳይግል ነው ትንሽ በቃ ዘይቱን ከመጣዳችሁ ወደው ሊጡን ማስገባት ትጀምራላችሁ። እና ያው በዚህ መልኩ መጥበስ ጀመር። እንደምታዩት ያው ቶሎ ቶሎ እያገላበጣችሁ እንዲበስል ታደረጉታላችሁ። ግን መጀመሪያ ስጥሉ ዘይቱ ፍልት ብሎ መሆን የለበትም እና በዚህ መልኩ አውጥተነዋል። በጣም ነው የሚጥመው። እንደምታዩት ውስጡን ያችሁት ለልጆች ምናምን መቅሰስ ለዋቂዎችም በጣም አሪፍ ነው፣ ግን ደግሞ ለልጆች ከትምህርት ቤት መልስ ምናምን እንደምታዩት በጣም አሪፍ ነው። እኔ በጣም ነው የተመቸኝ፣ ጣሙ፣ ሞክሩት ለማለት ነው እንግዲህ። እንደምታዩት እኛ እየበላን ነው። አያችሁት፣ ውስጡን ፍትፍት ነው ያለው በጣም ነው ሞክሩት ደግሞ ጥቁር አዝሙድ ብጨምሩበት የበለጠ የበለጠ ጣዕም ይሰጠዋል ይህንን ይመስላል ውስጡ እና ሰርታችሁ ሞክሩት እኛ በዚህ መልኩ ሰራንና ጭሳችንን እያጫጫስን ቡና እዚህ ጋ ቀጥን ያለች ቡና ነው ያፈላ ነው በአምስት ሰዓት አካባቢ ምናም ጠጥቼ ነበር አጋጣሚ ከተማና ብዙም ወፍራም ቡና አልፈለኩም ከዛ እንደዚህ በቡና ቁርስም አቅርበነዋል፣ ግን በሻይ የበለጠ ይጥማል። በሻይ ሞክሩ ትላለሁኝ። እንደኔ ዝም ብሎ የሚበላል ግን ደግሞ በሻይ የበለጠ የበለጠ ጣዕም አለው። ያው አታውቁትም ብዬ አይደለም። ያው አንዳንዴ የምናውቀውን ነገር እንዲህ አይተን ድንገት ስናስታውስ መስራት ሞራሉ ይኖረናል። እና በዛ ነው እንዲህ እያጫጫስን የቡንቁርሳችን አረግ ነውና ቡናችን እየጠጣን ነው ሞክሩት ለማለት ያክል ነው ለመቅሰስ ይሆነዋል ለልጆች በጣም ነው የምትወዱት ሞክሩት እንዳልኳችሁ ግን ጥቁር አዝሙዱ ባይቀር ባይቀር እመርጣለሁኝ በጣም ነው ጣም የሚሰጠው ጥቁር አዝሙዱና በሱ ሞክሩት ኢንሻላህ በቀጣይ እንገናኛለን ደህና ሆኑልኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ